አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንኳን ለብፁዓን ጻድቃን ቅዱስ ዞሲማስ እና አቡነ እስትንፋሰ ክርስቶስ ዓመታዊ በዓል በሰላም አደረሳቸው አደረሰን። ብፁዓን ጻድቃን በዚህ ቀን ብሔረ ብፁዓን ውስጥ የሚኖሩ ጻድቃን ይታሰባሉ። በሃይማኖት ትምህርት አምስት ዓለማተ መሬት አሉ። እነሱም አቀማመጣቸው ሚላይም ከላይ ወደ ታች አንደኛ፣ ገነት ወይም በምስራቅ፣ ሁለተኛ ብሔረ ሕያዋን ወይም በሰሜን፣ ሶስተኛ፣ ብሔረ ብፁዓን ወይም ብሔረ አዛፍ እረፍት ወይም በደቡብ፣ አራተኛ፣ የኛዋ ምድር ወይም ከመሀል እና አምስተኛ፣ ሲኦል ወይም በምዕራብ ናቸው። ከነዚህ ዓለማት በአንዱ የሚኖሩ የብሔረ ብፁዓን ጻድቃን አዚያትን የማይሰሩ ለአንድ ሺህ ዓመታት የሚኖሩ ሀዘን የሌለባቸው በዘመናቸው ሶስት ልጆች ወልደው ሁለተኛ ወንድና አንድ ሴት ሁለቱ ለጋብቻ አንዱን ለቤተ እግዚአብሔር አገልግሎት የሚያውሉ ሰዎች ናቸው ቅዱሳኑ ወደዚህ ቦታ የገቡ በነቢይ እርሚያስ እና በቅዱስ እዝራ ዘመን ሲሆን አንድ የተወሰኑት በዘመነ ሰማዕታት ወጥተው በዚህ ቀን ተሰይፈዋል። በመጨረሻ ግን በሀሳዊ መሲሕ ዘመን ወጥተው ሰማዕትነትን ይቀበላሉ። አቡነ እስትንፋሰ ክርስቶስ። አቡነ እስትንፋሰ ክርስቶስ አባታቸው መልአከ ምክሩ እናታቸው ወለተ ማርያም ይባላሉ። የተወለዱት ልዩ ቦታ ወሎ ክፍለ ሀገር ዳውንት ነው። በተወለዱ ዕለት ተነስተው በእግራቸው ቆመው ሶስት ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው አመስግነዋል። የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። ቅዱስ ሚካኤል እየጠበቃቸው እና በመንገዳቸው ሁሉ እየመራቸው ነው ያደጉት። መንፈስ ቅዱስ ልባቸውን ብሩህ አደረገላቸው አምስት ዓመት በአምስት ዓመታቸውም የቅዱሳን መጻሕፍትን ቃላትን፣ ብሉያትንና ሐዲሳትን፣ ድርሳናትንም ጠንቅቀው ዐውቀዋል። በተወለዱ በአስራ አራት ዓመታቸውም ወደ አቡነ ሞዐ ወደ አቡነ ኢየሱስ ሞዐ ደብረ ሐይቅ ገዳም ሄደው ከባህር ዳር ቆመው የሙሴን ጸሎት ወደ እግዚአብሔር በጸለዩ ጊዜ የታዘዘ መልአክ መጥቶ ባህሩን አሻገራቸው ወደ ቤተ ክርስቲያንም ገብተው ለሶስት ዓመታት በኃይቅ ገዳም ለመነኮሳት እንጨት በመልቀምና ውሃ በመቅዳት ውሃ በመቅዳት ለአባቶች ምን መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት አገልግለዋል። አባታችን እስትንፋሰ ክርስቶስ አርባ መዓልትና አርባ ሌሊት ከጾሙ በኋላ ምንም እህል ሳይቀምሱ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሳቸው መጥቶ፣ ዓሥሩን ቃላተ ኦሪትና ስድስቱን ቃላተ ወንጌል በውስጣቸው የተጻፈባቸው ሁለት ጽላቶችን ሰጥቷቸዋል። የአቡነ እስትንፋሰ ክርስቶስ በቤተ ክርስቲያን ከሠሩ በኋላ ዕለቱን ስንዴ ዘርተው፣ ወይን ተክለው፣ ጽድን ወይራንና ግራርን ተክለው በአንድ ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሰዋል። ስንዴውን ለመስዋዕት ወይኑን ለቁርባን በታምር አድርሰዋል። አባታችን በጸሎት ላይ እንዳሉ መልአኩ ቅዱስ ሚካኤል ተገልጦ መጥቶ አባታችንን በደመና ጭኖ ወስዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቆማቸው። ጌታም በቅዱሳኖቹ ሁሉ እንዲባረኩ ካደረጋቸው በኋላም መልአኩ ወደ ተወለዱባትና ወደ ኖሩባት ቦታ ወደ ኢየሩሳሌም አደረሰው አደረሰው ብሎት ኢየሩሳሌምን አሳልሞ ሀገራችን መልሶ አምጥቷቸዋል። ሁሉንም የኢትዮጵያን ቅዱሳን ገዳማትን ተዘዋውሮ ሲጎበኙ በሕይወተ ሥጋ የሌሉትን የየገዳማቱን ቅዱሳን ሁሉ በአካል ይገለጡላቸው ነበረ። ጎጃም ውስጥ እያስተማሩ እያጠመቁ የታመሙትን እየፈወሱ እውራንን የዕውራንን ዐይን እያበሩና ሙታንን እያስነሱ ብዙ ካገለገሉ በኋላ ለዘጠኝ ዓመታት በባህር ውስጥ ገብተው ቁልቁል ተዘቅዝቀው ለኢትዮጵያ ጸልየው የምሕረት ቃል ኪዳን ተቀብለዋል። ከዘጠኝ ዓመት በኋላ ጌታችን መጥቶ ከመነኮሳት ሁሉ ብልጫ ያለው ወዳጄ እስትንፋሰ ክርስቶስ ሆይ ኢትዮጵያን እና ሕዝቦቿ ምሬልሃለሁ ከዚህ ባህር ውጣ በማለት በሞት የሚያርፉበትን ቦታ ነግሯቸዋል። ጻድቁ ወደ ደብረ አሰጋጅ በሄዱበት ጊዜ ፀሐይ ልትገባ ስትል በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁ ለመስፍን ኢያሱ በገባኦን እንደቆምሽ አሁን ቀጥ ብለሽ ቁሚ ብለው ገዝተው ፀሐይን አቁመዋል። አቡነ እስትንፋሰ ክርስቶስ ወደ ደብረ አሰጋጅ ሲደርሱ ፀሐይ አፏን አውጥታ አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ ስትላቸው እግዚአብሔር ይፍታሽ ባሏት ጊዜ ጠልቃለች። ጻድቁ ሌላው በእጅጉ የሚታወቁ አንድ ትልቅ ቃል ኪዳን አላቸው። በአምላክ በመቤታችን በቅድስት ድንግል ማርያም፣ በቅዱስ ሚካኤል እና በቅዱስ ገብርኤል ልቦና የሚገኝ እንደ መላከ ኢየሱስ ያለች እጅግ አስገራሚ ጸሎት አለቻቸው። እርሷን ጸሎት በጸለዩ ጊዜ እልፍ ነፋሳትን ከሲኦል ያወጣሉ። ጸሎቷም የመድኃኔዓለም የሰውነቱ ክፍሎቹ በሙሉ እየጠቀሰች እያንዳንዱ የሰውነት ክፍሎቹ የተቀበሉትን ጽዋትም መከራዎች ሁሉ ታዘክራለች። በእያንዳንዱ ክፍሎች የጸሎት ማሳረጊያ አቡነ ሰማያ አቡነ ዘበሰማያት ይደግማሉ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ይህችን የአቡነ እስትንፋሰ ክርስቶስ ጸሎት በጸለየ ጊዜ እሺ ነፍሳትን ከሲኦል ወደሚያወጣ ጌታችን በማይታበይ ቃሉ ለአባታችን ነግሯቸዋል። እያንዳንዱ የመድኃኒዓለምን የሰውነት ክፍሎች በሙሉ እየጠቀሰች መከራዎችን የምታዘክረውን ይህችን በአምላክ ልቦና ያለች ግሩም የሆነ ጸሎት ነፍሳትን ከሲኦል ታወጣው አታወጣም ብሎ የሚጠራጠር ቢኖር ግን መንግስተ ሰማያትን አያይም። ጻድቁ አቡነ እስትንፋሰ ክርስቶስ ተሳስ ዘጠኝ በተወለዱ ሚያዝያ ዘጠኝ በታላቅ ክብር አርፈዋል። ቅዱስ ዘዲማስ ገዳም በዚህም ቀን የከበረ ቀሲስ ዘድ ዘሲማስ አረፈ። ይህም ጻድቅ ከፍልስጤኤም ሰዎች ወገን ነው። ወገኖቹም ደጋጎች ክርስቲያኖች ናቸው። ይህንን ጻድቅ በወለዱት ጊዜ አምስት ዓመት አሳደጉት። ከዚያም የቤተ ክርስቲያን ትምህርትን፣ የሃይማኖትን ምስጢር ሕግንና ስርዓትንም እያስተማሩ እንዲያሳድገው ለአንድ ሽማግሌ መምህር ሰጡት። ያ ሽማግሌም ተቀብሎ ልጁን አሳደገው። ትምህርቱንም ሁሉ አምላካዊ ጥበብ፣ ሃይማኖትንም አስተምሮ አመነኮሰው፣ ድቁናንም አሾመው። በጎ ስራንም አደረገ፣ ትሩፋቱም መስራትም አበዛ። እግዚአብሔር ሁልጊዜ ያመሰግነዋል። በቀንና በሌሊትም መጻሕፍትን ያነባል። ስራ ሲሰራ ሲበላም ቢሆን ሲበላም ቢሆን ሁል ጊዜ ከአፉ ምስጋናዎችን አያቋርጥም። በዚያ ገዳም አርባ አምስት ዓመት በተፈጸመለት ጊዜ ቅስና ተሾመ፣ ተጋድሎንም ጨመረ። ከዚያ በኋላም እየተጋደልና አገልግሎት በጨመረ በቅድስና ሹመት አስራ ሶስት ዓመት ሲሆነው በዘመኑ ካሉ ተጋዳዮች ሁሉ እርሱ በገድሉ ከፍ ከፍ እንዳለ ተቃራኒ ጠላት ዲያብሎስ በልቡ ክፉ ሃሳብ አሳደረበት። በልቡም ከበጎ ስራ እኔ ያልሰራሁት የቀረኝ አለ ይል ጀመረ። ነገር ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ አልተወውም! መልአኩን ልኮ በዮርዳኖስ ወንዝ አቅራቢያ ወደ አለ ገዳም ሂድ ዘንድ እንጂ። ያን ጊዜም ተነስቶ ሄዶ ወደዚያ ገዳም ደረሰ። በገድላቸውም ፍጹማን የሆኑ እውነተኞችን አገራ አገራውያን አገኘ። እነሱ ከእርሳቸውም እንደሚያንስ አወቀ። እርሱ በዓለም ውስጥ ነው የኖረውና ስለዚህ ከእርሱ ይሻላሉ። በዚያ ገዳም ከራ ከእሳቸው ጋር ኖረ። ብዙ ዘመናትንም አብሯቸው ሲጋደል ኖረ። ለዚያ ገዳም መነኩሳትም ልማድ አላቸው። ታላቅ ጾም በደረሰ ጊዜ የመጀመሪያው አንድ ሱባኤ በአንድነት ይጾማሉ። በቅድስት እሁድ ስጋውንና ደሙን ይቀበላሉ። በማግስቱም ሰኞ ጠዋት ሀያ ስድስተኛ መዝሙር እግዚአብሔር ብርሃን ብርሃነ ረድኤቱን ሰጥቶ ያድናኛል የሚያስፈራኝ ምንም የሚያስፈራኝ ምንድን ነው የሚለውን እስከ መጨረሻው እየዘመሩ ይወጣሉ። በሚወጡም ጊዜ ወደ በሩ ተሰብስበው በአንድነት ጸልየው እርስ በእርሳቸው ሰላምታ ይሰጣጣሉ። የገዳሙ አበምኔትም ይባረካቸዋል። ከዚያ በኋላ እያንዳንዱ ወደ በረሃ ይበተናሉ። አንዱም አንዱን ባልንጀራውን ያየ እንደሆነ እንዳያየውም ወደ ሌላ ቦታ ይሄዳል። ቅዱስ ዘሲማስም በየዓመቱ ከሳቸው ጋር ወጥቶ በበረሃ ውስጥ ይዘዋወራል የሚያጸናናበትም ይገለጽለት ዘንድ እግዚአብሔርን ይለምነው ነበረ። ሲዘዋወርም በበረሃ የምትኖር ግብፃዊት ማርያምን አገኘ። ከእርሷም በልጅነቷ ወራት በእሷ ላይ እንዴት እንደሆነና በበረሃ የሆነውን ኑሮዋን ከመጀመሪያ እስከ መጨረሻ ተረዳ። ከዚያም በኋላም በሁለተኛው ዓመት ስጋውንና ወደሙን ያመጣለት ዘንድ ፈለገች። እንዳለችውም አደረገላት። ለዚህም ጻድቅ ብሔረ ብዙአን ይገባ ዘንድ ተገባውም። እርሱም ገድላቸውን ጻፈ፣ ስራቸውንም ጽድቃቸውንም ገለጸ። ዘጠና ሶስት የሚሆን መላ ዕድሜውም በተፈጸመ ጊዜ በሰላም አረፈ። አባ ስንትዩ። በዚህም ቀን በእስክንድርያ ሊቀ ጳጳሳት አባ በስንትዩ እጁ ታላቅ ምልክት ታየ። ይኸውም የከበረ የጌታን ጾም ከመነኩሳት ጋራ የጾም ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም ወጣ። ሰሞነ ህመማትም በሆነ ጊዜ ገዳማቱንና አርባራቱን ሲዘርፍና ሲማረኩ የአረብ ሙስሊሞች ተሰብሰቡ ተሰበሰቡ በቤተ ክርስቲያኒቱም በስተ ምስራቅ ሰዎችም ይገድሉ ዘንድ ሰይፋቸውን መዝዘው በእጆቻቸውም ይዘው በአለት ላይ ቆሙ። ኤጲስቆጶሳትና መነኩሳትም ወደ አባ ስንንትዩ ተሰብስበው ከአረብ ሙስሊሞች እንዴት እንደሆነ ነግረው ከዚያ ገለል እንዲሉ ለመኑት። የከበረ አባ ስንትዩም ጌታችን የቀደመ መዛሙርቱን እግራቸውን አጥቦ አዲስ ስርዓት የሰራበት የፋሲካ ፍስህ በዓል ሳይፈጸም እኔ ከዚህ አልለይም አሏቸው። እነዚህ ሙስሊሞችም እየደነፉ ጩኸታቸው ተጨመረ አባ ስንትዩም የወገኖችን የወገኖቹን ድንጋጼ ባየ ጊዜ በላዩ የመስቀል ምልክት ያለበት በትሩን ይዞ ከእግዚአብሔር ወገኖች ጋር ብሞት ይሻለኛል እያለ ወደ እነሱ ሊወጣ ተነሳ ኤጲስ ቆጶሳትም እንዳይወጣ ያዙት እሱ ግን ልባቸውን በማጽናናት አረጋጋቸውና ወደ አረብ ሙስሊሞች ወጣ። ሙስሊሞቹ መስቀል ያለበት በትር በእጁ ይዞ ባዩት ጊዜ ብዙ ሰራዊት እንዳይሳደዳቸውም ሆነው ወደ ኋላቸው ተመልሰው ሸሹ። ከዚያም እለት ወዲህ ወደ ቅዱሳን መካናት ሙስሊሞች አልተመለሱም። ለእግዚአብሔር ምስጋ ለእግዚአብሔር ክብር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ይኖር። እንኳን ለሰሙነ ሕማማት አራተኛ፣ ለሕጽበተ እግር፣ ለጸሎተ ሐሙስ፣ ለሚስጥረቀን፣ ለሐዲስ ኪዳን ሐሙስ፣ ለነፃነት ሐሙስ እና ለአረንጓዴው ሐሙስ እግዚአብሔር አምላክ በሰላምና በጤና ደረሰን። ዕለተ ሐሙስ ከስቅለት እና ከትንሳኤ በፊት ያለው ሐሙስ በቤተ ክርስቲያናችን የተለያዩ ስያሜዎች አሉት። አንደኛ እጥበተ እግር ይባላል። ይህም ስያሜው የተሰጠው ጌታችን በዚህ ዕለት የደቀ መዛሙርት እግር በማጠቡ ምክንያት ነው። ይህም የሚያሳየው የዓለምን ኃጢአት ለማጠብ የመጣ መሆኑን ነው። ይህንን ለማስታወስ ዛሬ ካህናት፣ ጳጳሳት በመካከላችን ተገኝተው የእኛንና የሕዝቡን ኃጢአት እጥብ እጥብ ሲሉ በቤተ ክርስቲያናችን የተገኙት ምእመናን እግር በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። ዮሐንስ ምዕራፍ 13 ቁጥር 4 እስከ 15። የጸሎተ ሐሙስ ይባላል። ሁለተኛ የዓለም መድኃኒት ኢየሱስ ክርስቶስ የሚደክም ሥጋን የተዋሃደ አምላክ ፍጹም ሰው መሆኑን ለመግለጽና ለአርያነት ጸላቶቹ መጥተው እስኪ ይዙት ድረስ በጌቴሰማኒ ሲጸልይ በማደሩ ምክንያት ነው። ማቴዎስ ምዕራፍ 26 ከቁጥር 36፣ ዮሐንስ 17 ከቁጥር 1። ሶስተኛ የሚስጢር ቀንም ይባላል። ከአምስቱ አምደ ምስጢር አንዱ በዚህ ዕለት ተመስርቷል። ይኸውም ይህ ስለ እናንተ በመስቀል ላይ የሚቆርሰው ስጋዬ ነው እንኳችሁ ብሉ ጸዋየንም፣ አንሱ አመስግነ፣ ይህ ስለ እናንተ ነገ በመስቀል የሚፈጸም ደሜ ነው፣ ከእርሱም ጠጡ በማለት እኛን ከእርሱ ጋር አንድ የምንሆንበት መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርት የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰውም በየሆሳስ ሲሆን እንደ ቃጭል በመሆን የሚያገለግለውም ጸናጽን ነው። ይህ አይሁድ ጌታችን ለመያዝ ሲመጡ ድምፃቸው ዝግ አድርገው በሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴው ኑዛዜ አይደረግም፣ ስርዓተ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠውን ዘላዓለም ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ተዘጋጅቶ ቅዱስ ስጋውንና ክቡር ደሙን መቀበል ይኖርበታል። አራተኛ የሐዲስ ኪዳን ሐሙስ ይባላል። ምክንያቱም መስዋዕተ ኦሪት ማለትም በእንስሳ ደም የሚቀረበው መስዋዕት ማብቃቱን ገልጦ ለድኅነተ ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። ሉቃስ ምዕራፍ 22 ከቁጥር 18 ከ20፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን የአዲስ ኪዳን ነው ከእርሱ ጠጡ በማለት ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ለዘላ ለዘላ ዓለም ቃል ኪዳን በራሱ ደም የፈጸመበት ዕለት መሆኑን በማሰብ የቃል ኪዳኑ ፍጻሜዎች ጠባቂዎች በመሆን እንደሚገባ እናምናለን። አምስተኛ የነጻነት ሐሙስ ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ፣ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ነው። ራሱም ጌታችን ኢየሱስ ክርስቶስ ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አይደላችሁም፣ ባሪያ ጌታው የሚደረገውን አያውቅምና፣ ወዳጆች ግን ብያችኋለሁ በማለቱ ዮሐንስ ምዕራፍ 15 ከቁጥር 15 ከባርነት ነጻ የወጣበት ቀን መሆኑን መጽሐፍ ቅዱስ በግልጽ ያስረዳል። ስለዚህ እያንዳንዱ ክርስቲያን ከኃጢአት ባርነት መራቅ ከእግዚአብሔር ጋር የሚያወዳጀውን መልካም ሥራ በመስራት ሕይወቱን በቅድስና መምራት ይኖርበታል። እሱ ጠላቶቹ ስንሆን ወዳጆቹ አድርጎናል። ማቴዎስ ምዕራፍ 26 ቁጥር 17 እስከ 19። ስድስተኛ አረንጓዴም፣ አረንጓዴው ሐሙስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ